በጣም ነው የምንወድ መልክተኛው። ደግሞ በዳብር ገዛ ልታስብኝ ነው። ቤት ያምራል እያልሽ፣ ኧረ ተይ ታይ እባክሽ። ሰው ቀልደኛ ሆኗል። ክህነት አለ። ኧረ የለኝም ቴዲ። ኧረ እኔ አለማዊ ሰው እኮ ነኝ። ብታይ አሁን እዚህ መጥቼ ስቅለሰለስ በጣም እንትን ሰው አድርገህኝ እኮ ነው። ምንም አላደረጉም። ምንም አላረጉም። ሴቶች ባዩ። የስነ ልቦና አማካሪ ምንድን ነው የጻፍከው? 29 ሺ ፎሎወር ደግሞ አለ። ወንድሜ ምን ነካ? የሆነ ፐዝል ሰጠኝ። ምንድን ነው የሆነ እስካም ነገር እየመሰልኩት ነው መሰለኝ። ብታይ ቲክቶክ ያሰቃየኛል። አልገባህም። ወደዛ ወዴት ለውጣ ወደፊት ለፊት መስታወት ውስጥ ቆይ። መስታወት ምንድነው? ሜሪ ምንድነው? ሾጥ ምልል ምንድነው አሁን ሰርግ ንብላ እሽ አሁን እዚህ ቤት ሴቴ ለምን ነው የምትለኝ? እኔ የማይገባኝ ነገር ማለት ነው፣ ለምንድን ነው ወንድ እንደፈለገው ሆኖ ጽድት ብሎ መኖር አይችልም እንዴ? ኪንግ አመሰግናለሁ። እ አረ ምንድን ነው የተካሄደው አሁን? እኔ ብዙ ጊዜ ውላችሁ ቤቴ ነው ማሳልፎ እና ቤቴ ጽድት እንዲል እፈልጋለሁ። እሺ እኔ ጌታ ሳሙኤል አመሰግናለሁ። ጸሎት አድርጉልኝ እንድበረታ። ሽ አንተን ሳይ ወንድሜ ፍቅረኛ ወንድሜ መሰለኝ አንቺ ምን ጀመርሽ? ደሞ ከመቼ ወዲህ ነው እንደዚህ እንጂ እንደዚህ አይነት ጅንጅን የጀመራችሁ ሴቶች፣ ዛሬ በጣም እየቀለድክ ነው። እነሱ ናቸው እንጂ የሚቀለዱት። ፉፉ አልሰማሻጥም ያለችውን አንተን ሳይ ወንድሜ ማነው ፍቅረኛ ወንድሜ መሰለኝ አለች ወይ። በል ምንድነው ወይ የምልሽ ዱዱ እንዳታይ ወይ ጣጣ በአንተ ምክንያት እምባሌ አባቴ የመሰለኝ ነው። ቤት በጣም ያምራል። ቴክስት አንባቢ ያስፈልግ ይሆን? ውሸጣቸውን ነው እንዳታምናቸው። አቡሻ የትንኬን ጌታ አመሰግናለሁ። ሴት ጋርድ ከፈለክን ያለው። እሺ እንደ ሀገር ነው የምንወደ። እግዚአብሔር ያክብርልኝ። እሺ በጣም ነው አመሰግናችሁ። ሁላችሁ ነው ምሳ ጋብዘኝ። ኧረ ጋብዘሽ። ሌባው እንዴት ሆነ? ለሰሞኑን ያው እኔ የትንሽ ቢዚ ስለነበርኩ ነው። ችግር የለም። ሰሙታላችሁ ፖስት ስለማደርገው ሰሙታላችሁ። የምሳውን ነገር ምን አልከኝ? ምንም አላልኩሽም እኔ እህት። ቤት በጣም ነው የሚያምረው። እሽ ደግሞ እንደዚህኛው ላዞርላችሁ። ባላደረውን ጥረው ባላደረው እኮ አብሮኝ አይደለም እህታል። እሱ የራሱ አሰራር፣ የራሱ ህይወት ምናምን ያለው ሰው ነው። ወንድም አለም ለአንተ ተጨንቄ የሰራውት የእናትን ፎቶ አለኝ። በምን ልላክልህ? ይህን ያባት ኢንቦክስ አድርግልኝ። ምሳ ካልበላ ለምን አልሰራልህም? እዚህ እንዳለ ሲናፈቃችሁ የቲቪውን እዩ። አ ኩስ ማርያምን በጣም ነው የምወደው። አሁን እዚህ ይሄ የእርዳታ አካውንቴ ነው። ሌላ ነገር አላወራበትም። የስራዬን ምናምን አላስኬድበትም እንደምታውቁትና፣ በዛኛው ስንገባ ትጠይቁኛላችሁ ወይም ኢንቦክስ አርጉልኝ፣ መልስላችኋለሁ ባለፈው ሳላጣራ ተነድጄ ነበር። ይቅርታ አባባ አሳስቶኝ ነው። ተው ግን ይቅርታ። ማይ ድሪም ምንም ችግር የለም። እኔ ሲጀምር እንዲህ አይነት ልብ ያላችሁን ሰዎች ነው የምፈልገው። እግዚአብሔር ምስክሬን ነው። በቃ መለስ የምትሉ መጀመሪያ ይውላችሁ፣ ሁሉም ሰው መስሎታል። እንደው እንትን ባይል እንኳን ውስጡ ይጠራጠራል። ገባችሁ። ከዛ ግን ይቅርታ ልብ ሊኖራችሁ ይገባል። በቃ ሆን አደለ፣ ልክ ስትረዱ። አሁን አንዳንዶቹ ካፈርኳ መልሰኝ አስገድደዋቸው ነው ምናምን አይነት ነገር ውስጥ ገቡ። አስቡት እንግዲህ አንድ ትልቅን አባትን የሚያል ነገር ሄዳችሁ ስታስገድዱ ምናምን እና እንደዚህ አይነት ነገር ውስጥ ገቡ። እንደዚህ ቅርታ ልብ ያላችሁ ሰዎች ግን እግዚአብሔር ያክብርልኝ በጣም ነው ማመሰግነው። ሰው አይደለን እንዲ እንጠራጠራለን ሀበሻ አንቱ ነው ይቅርታ የሚጠይቀው። ብዙም አትጨነቅ። ኧረ አልተጨነቅኩም ወንድም አለ። እኔ ሁላችሁ ከእናንተ ከወዳጆቼ ጋር ብቻ ነው ልብ ያለው እነዛን ተዋቸው። በህይወት የማትሰራው የማትረሳው መጥፎ ገጠመኝ አሉ አሉ አንድ ሁለት ገጠመኞች አሉ።